ዕቃ ከምትናገር እኔ የራሴ ታይሚንግ አለ። ኖ ታይሚንግ የሚባል ነገር የለም። እዛ እኔ ከተሰማ ትልካል። አልሰማሁም እኮ ተቀርጾ ሆኖ እኮ የምሰማው እኮ። ኖ አልተቀረጠም። ጃፒ ኖ። እንኳን ደግ አደረኩኝ። ምን አባታቸው አግባቸው። ምድረ እከክ። ኦኬ፣ አሁን የኔ ፍሪጅ ባዶ ነው። ኔ ላሳይሽ ፍሪጅን ማን ነው ፍሬጁ ባዶ ነው ያለ? አንቺ። አይ ይመስለኛል ጃፒ ምግብ አይሰራም ምናምን ለማለት ይሆናል እንጂ እንደዛ አይደለም፣ አንተ እንደምታስበው አይደለም። አይ ኦኬ፣ ችግር የለውም። አሁን ፍሬ እኔ ትቻት ነበር፣ ገባሽ? ግን እኔም ደግሞ በሆነ ሪጎራ አገኛት አገኛትና ቀንዷን ነው የምላት። ምንም ችግር የለ። ምን ችግር አለው ቀንዴን ብትለይ? ቀንድ ቀንድ እንባባላለን ማን ይፈራለን ኳ አልፈራም። ኮጃ ቻይና ነው የምኖረው። ው በቃ ሲግ ጎሄድ እዳሲጎሄድ አይደለም ግን፣ ማንንም አልፈራም። ማንም ሊያስፈራራኝ እነዚህ ነው የምፈልገው። አሁን ፋይት ነው የምፈልገው። ኦፊሲያል እናወጣዋለን፣ በጋኦፊሲያል እናወጣዋለን ይለኛል እንዴ ጃፒ እንትና ግን እንትና በጣም ብትነ ችግር የለውም። አንቺ ስለ እኔ ከትክተሽኝ የላ ክትከታ ነው። አንቺ እኔ ጋ አትነካኪ ተባብለን ቆርጠን ነበር። ከዛ ከተነካካን ደግሞ ችግር የለውም። እኔ እኮ አሁን እዚህ ጋር ላልናገር ይችላለሁ፣ ምክንያቱም እናንተ የራሳችሁ አጀንዳ ስላላችሁ ግን በሆነ ሰዓት ላይ ከደቂቃ በኋላ አስገባሻለሁ። ጨዋታ ሄደ። እኔ ከአሁን በኋላ ስሜ ሚዲያ ላይ ይጠራ ብቻ ማድረገውን እኔ ነው የማውቀው። ጀርመን ላይ የኖረ ሰው አንድ ሰው የኔን ስም ማጥፋትም ማንሳትም አይችልም። ሕግ ያለበት ሀገር ነው ያለ ነው። እኔ ነኝ የማነሰው ሌላ ሰው ወንድ ነህ ጃፒ፣ ስሜን ካነሳው ማለት ነው ወንድ ነህ